መንግስት በቀጣይ ትኩረት አድርጎ ሊሰራበት ካስቀመጠው አቅጣጫ አንዱ የሀገር ብሔራዊ ጥቅሞችን ማስጠበቅ ነው። ከብሔራዊ ጥቅሞች አንዱ ደግሞ የባህር በር የማግኘት ጥያቄ ሲሆን መንግስት ይህን ለማሳካት የጀመረውን መንገድ አጠናክሮ ለመሄድ ቁርጠኛ ነው። አንዳንዶች የባህር በር ጥያቄን ከፖለቲካ ጋር አገናኝተው አሁናዊ አንገብጋቢነቱን ወደ ጎን የሚሉ ቢኖሩም ከ120 ሚሊዮን በላይ ሕዝብ ለያዘች አገር ግን ጥያቄው አንገብጋቢ ነው። የሀገር ሉዓላዊነት ማስከበሪያ ትልቁ መንገድ ነው ብዬ አምናለሁ። ለምሳሌ እነ አሜሪካን እነ ቻይና ሌሎችም ሀገሮችን ላንሳልህ ታላቅ የሆኑት በኢኮኖሚና በወታደራዊ ኃይል ነው። አንድ ሀገር ትልቅ ኢኮኖሚ ካላት፣ በወታደራዊ ኃይልም እንደዛው ትፈረጥማለች። ለምሳሌ አሜሪካን ማንሳት ትችላለህ። ይሄ ደግሞ መነሻው የባህር በር ነው። ጥናቶች እንደሚያሳዩ 90% እና ከዛ በላይ የንግድ እንቅስቃሴዎች የሚሄዱት በባህር ላይ ነው። ባህር የማንም አይደለም። የኢትዮጵያ የባህር በር ጥያቄ ደግሞ በታሪክም በጂኦግራፊም በሕግም በዓለም አቀፍ ሕግ ማለት ነው የሚገባት ነው። ተለዋጭ በሆነው አሁናዊ የዓለም ሁኔታ በኢኮኖሚው ብሎም በወታደራዊ አቅም ራስን ማጠናከር ካልተቻለ በሀገር ሉዓላዊነት ላይ የሚመጣውን አደጋ ለመመከት አዳጋች እንደሚሆንም ግልጽ ነው። የሀገራት ጥንካሬና ገናናነት የሚመሰረተው ደግሞ አሁን ባለው ሁኔታ ከኢኮኖሚውና ካላቸው ወታደራዊ አቅም መሆኑ የሚታይ ነው። እንደ ኢትዮጵያ ያሉ በአፍሪካ ብሎም በዓለም ተጽዕኖ ፈጣሪነታቸው ጎልቶ የሚነሳ ሀገራት አሁን ራሳቸውን ማጠናከርና ተጽዕኖ ፈጣሪነታቸውን ይበልጥ ማጎልበትም ግድ ይላቸዋል። ከጎረቤት አገሮች ጋር ዛሬም ለደህንነት ጠባቂያቸው ናት። ሱዳን ደህንነት ጠባቂ ነን፣ ሶማሌ ደህንነት ጠባቂ ነን፣ ጅቡቲን ውሃ ማብራት የምንሰጠኛ ነን። ከኤርትራ ጋርም የምቻለውን ዋጋ ሁሉ ተከፍሏል፣ ድርጅቱ አለሆነም እንጂ። ስለዚህ ይህንም መልካም ተጽዕኖ በመጠቀም አሁን እየሰረች ያለችውን በመጠቀም ዓላማው የመንግስታት ዓላማ አገርና ህዝብን ማዳን አገርና ህዝብ መዳን የሚችለው ወደ ቀይ ባህር አክሴስ እናገኝ ለጅቡቲ ዛሬ የምንከፍለውን ኢትዮጵያ ህዝብ ማሰብ አለበት። ምንም እንኳን ለበርካታ ዓመታት ታላቁ ሀገር ለባህር ቅርብ ሆና የባህር በር ባይኖራትም ያ ግን ትክክል እንዳልሆነ በመረዳት የባህር በር የሚያስፈልጋት ሆኖ ጥያቄን አንስታለች። ጥያቄ ብቻውን ግን ግብ እንደማይሆን ልብ ማለት ያስፈልጋል። አሁን እኛ የባህር በር ጥያቄ ጠይቀናል። አረ እንዴ! ጥያቄ መጠየቁ ግብ አይደለም። ግቡ እንዴት የባህር በር እናገኛለን፣ የዓለም አቀፍን ህግ መሰረትን በማድረግ መርሆችን በመከተል ተጽዕኖ መፍጠር ነው። ተጽዕኖ መፍጠር ዲፕሎማሲያዊ ግንኙነቶችን ነው። ይህን ስናደርግ ነው እንጂ በጥያቄ ስለ ጠየቅን ብቻ የባህር በር ይገኛል ማለት አይደለም። የኢትዮጵያ ብሔራዊ ጥቅም የሆነውን የባህር በር ለማሳካትም አንድም በቀጠናው ያላትን ተጽዕኖ በመጠቀም ዲፕሎማሲያዊ አካሄዶችን በማጠናከር የማሳመን ስራን መስራት ነው። በሌላ በኩልም የባህር በር ይገባናል የሚል አስተሳሰብ በሁሉም ሀገራዊ ጥቅምነቱ ላይም የጋራ መግባባት ሊኖር የሚገባም ነው። ኢትዮጵያ የባህር በር ያስፈልጋታል ያስፈልጋታል የሚል ትውልድ ያስፈልጋል። ይሄ እንዳልኩ የሁሉም የኢትዮጵያውያኖች ዜጋ ጥያቄ መሆን አለበት። ሀገራዊ የሀገር ጥያቄ ነው። የዜግነት የመኖርና ያለመኖር ጥያቄ ነው። ይሄ ደግሞ እውን እንደሆን ካስፈለገ መንግስት እንደ መንግስት የሚወጣው ሚና አለ። እንደ ሀገር ደግሞ በተለይ ደግሞ የዘርፉ ምሁራኖች የራሳቸውን አሻራ ማስቀመጥ አለባቸው ብዬ አምናለሁ። የቀይ ባህር አክሰስ ይገባናል፣ መንግስት ያነሳው ጥያቄ የትውልድ ጥያቄ ነው። ኢትዮጵያ ከቀይ ባህር ጋር በነበረች ዘመን፣ በአክሱም ዘመን፣ ገናና አክሱም ዘመን ቀይ ባህሩ ነው ገናና ያደረገው አንድ ሀገር ባህር ወደብ ወሰብ ወደብ ኖረ ማለት ስልጣኔ ከፍላል፣ ተጽዕኖ ፈጣሪነቱ ከፍላል፣ ኢኮኖሚ ከፍላል፣ ፖለቲካው ከፍላል። በዲፕሎማሲያዊ መንገድ ማለትም በወታደራዊ ዲፕሎማሲ የኢኮኖሚ የፖለቲካና የኢነርጂ ዲፕሎማሲን በመጠቀምም የጥያቄውን አግባብነት ማሳመን አስፈላጊም ነው የሚሉት ምሁራኑ፣ ጉዳዩን ህግም የሚደግፈው መሆኑን ይጠቅሳሉም። ውሃ የማንም አይደለም። ውሃ ያለም ህዝብ ነው ስለ የዓለም ህዝብ የሆነ ውሃ ደግሞ ማንኛውም የዓለም ሀገራት ውሃ የመጠቀም መብት አላቸው። እኛ ህዳሴ ግድብን እኮ ስንገድብ ሙሉ ለሙሉ ውሃውን ማቆም አንችልም። የዓለም አቀፍን ህግ መሰረት በማድረግ የታችኛው ተፋሰስን አገሮችን በማይጎዳ መልኩ የኢትዮጵያ መንግስት በራሱ ህዝብ ያሳካው ትልቁ የብሔራዊ ጥቅም የህዳሴ ግድባችን አንዱ የዓለም አቀፍ ህግ ማሳያ ነው። የህዳሴ የባህር በር ጥያቄያችንም ከዚህ ያለፈ አይደለም። ቀይ ባህርን አክሰስ ለማግኘት አንደኛ ህጋዊ መንገድ አለ። በህግ መድረክ፣ በዓለም መድረክ ማሸነፍ ይቻላል። ሁለተኛ ታሪካዊ ታሪካዊ ሰነዶች አሉ። ሀያላኑ ለአገራዊ ጥቅማቸው ሲሉ ከረጅም ርቀት ተሻግረው ያለ ከልካይ የባህር በር ሲመሰርቱ ከቀይ ባህር በቅርብ ርቀት ላይ ያለችው ኢትዮጵያም ብሔራዊ ጥቅሟን ለማስጠበቅ መውጫ በር ማግኘት የማትችልበት ምንም ምክንያት አይኖርም። ለዚህም ሁሉም በባለቤትነት ሊሰራ የሚገባው ነው።